እግዚአብሔር በመከራ ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር ከተማ ከከተማ ጋር ይዋጋ ነበረ እዚህ ክፍል ውስጥ ይህንን ነው ርዕስ አድርጌ መናገር የምፈልገው እግዚአብሔር በመከራ ሁሉ ያስጨንቃቸው ነበረ አሁን ጠላት አይደለም ወይም ጎረቤት ሀገር አይደለም ወይም ሌላ የማታቁት ትውልድ መጥቶ አይደለም እያስጨነቀ ያለው እግዚአብሔር በመከራ ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር አሁን ይህን ማንም በየትኛውም ሰው ማሳበብ አይችልም። በንጉስ ማሳበብ አይችሉም። በራሳቸው ቤተሰብ ምክንያት ማሳበብ አይችሉም። መከራው የመጣው ከማንም አይደለም። በቁጥር ስድስት ላይ እንደምንመለከተው እግዚአብሔር በመከራ ሁሉ ያስጨንቃቸው ነበረ፣ ወገን ከወገን ጋር ይዋጋ ነበረ። ሌላኛው ዘር ሌላኛውን ያጠቃ ነበር። እርስ በእርስ ወገን ይዋጋል። ለምን? እግዚአብሔር በጽኑ መከራ ያስጨንቃቸው ነበር። በመካከላቸው እጅግ ከባድ ነበር። ከተማ ከከተማ ጋር ዋጋ ነበረ። ከተማም ከከተማ ጋር ይወጋ ነበረ። ቁጥር አምስት ላይ ስታዩት በጣም የሚገርማችሁ በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም፣ በምድር በሚኖሩት ሁሉ ላይ ታላቅ ድንጋጤ አለ። ሲወጡ ሰላም አልነበረም፣ ስጋት አድሮባቸዋል። ከአንዱ ወደ አንዱ ከተማ መሄድ አይችሉ፣ በስጋት ነው የሚመላለሱ። አይ ነገሩ የፖለቲካ ነው እንዳትል እግዚአብሔር በጽኑ ያስጨንቃቸው ነው። ጭንቀቱ የመጣው ከማዘንድ አረበሉት ከማዘንድ፣ ወገን ከወገን ጋር ይዋጋ ነበረ። ለሚወጣው ሰላም የለም፣ ለሚገባው ሰላም የለም። በምድር በሚኖሩት ላይ ሁሉ ምንም ነበረ ድንጋጤ፣ ፍርሃት ነበር በዛ ምድር በሚኖር። ዛሬም በዚህ ቃል ላይ ስንመለከት በዛ ዘመን የነበሩትን ያሉትን የእግዚአብሔርን አጀንዳ ጨምረን ነው። በዚሁ ላይ አስታከን ከመጸለያችን በፊት ቁጥር 19ን ሄደን እንመልከተው። ቁጥር 19 ስንመለከት አሳም እስከ ነገሠበት እስከ ሰላሳ አምስተኛው ዓመት ድረስ ሰልፍ አልነበረም። ተቃራኒ ይምስ ሁለት ሰልፍ ይለ ሰላም አሳ በነገሠበት ዓመት ሁሉ ደግሞ ምን ነበረ? ሰላም ነበር። ኢየሱስ ክርስቶስ ጌታ አምላካችን ፈጣሪያችን ጌታችን እግዚአብሔር ኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ረዳታችን ጌታችን እግዚአብሔር ስም ይባረክ። ዛሬ በዚህ ዘመን በሀገራችን ኢትዮጵያ እየኖርን ባለንበት ጌታ እግዚአብሔር ሆይ ጊዜና ሰዓት ውስጥ በጌታ በኢየሱስ ክርስቶስ ስም እንደ ቃልህ ያጣናቸውን ነገሮች ጌታ እግዚአብሔር የጠፉብንን ነገሮች ለቤተ ክርስቲያናችን ለእኛ በግልዮታችን እና እግዚአብሔር ሆይ በጋራ በእውነት በቃልህ አስተውለን ምርኮን አስመልሰን ለምድራችን ኢትዮጵያ ሁሉ ሰላም እንዲሆን በኢየሱስ ስም እንጸልያለን። ቅዱስ ቃልህ እልከ በኢየሱስ ስም ሀገራችን ትፈወስ መሪዎቻችን ችን ይፈወስ፣ ወንድ ሴቱ ይፈወስ፣ በምድራችን ላይ ያለ ሕዝብ ይፈወስ። አምላካችን እግዚአብሔር ቃሌን እልካለው እንዳልክ እግዚአብሔር ሆይ ቃልን ልከ እንደምትፈወስ ከመከራ እንደምታድን ደግሞ ተናግረሃልና ዛሬም በኢየሱስ ስም የቃልህን ብርሃን አብራልን። ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ በዚህ ውስጥ ስንመለከት ወደ ቁጥር አሥራ ዘጠነኛው ላይ እንሂድና በአሳ በነገሠበት ዘመን ሁሉ ሰልፍ አልነበረም። ኢየሱስ ጌታ ይሄ ንጉስ የተረከበው መንግስት የሚቀርስ በእርሱ የሚጋጭ ህዝብ ነው። ቅድም እንዳየነው በቁጥር ስድስት ላይ ለሚወጣውና ለሚገባው ሰላም ያልነበረው ህዝብን ይሄ ንጉስ የተረከበው ንጉስ አሳ ማለት ነው። አንዱ ወገን ከወገን ጋራ ይገዳደላል፣ እርስ በርስ ይጨራረሳል። በመከራ ውስጥ ናቸው፣ በጭንቀት ውስጥ ናቸው። ከተማና ከተማ ይዋጋል፣ ወገንና ወገን በድንበር ሊሆን ይችላል። በእርስ በእርስ ምን ይላሉ ይዋጋሉ። ይሄ ንጉስ አሳ የተረከመው ከተማ ይህን ከተማ ነበር። ግን የዚች ከተማ ችግሯ ምንድን ነው ብላችሁ በእግዚአብሔር ቃል ላይ ሄዳችሁ መመልከት ትችላላችሁ። ብዙ ጊዜ ነገሮች ሲነሱ የማይበርድ ነገር ሲሆን ሰው ኑሮ ሳይደላው ሲቀር ጭንቀት ሲሆንበት መከራ ሲሆንበት እ የተለያየ ነገር ሲሆንበት በመውጣት ስጋት ሲሆንበት፣ ለምትወጣው ለምትገባው ስጋት ሲሆንበት ሰላም ስታጣ በምድር በሚኖሩት ያለ ድንጋጤ ሲሆን፣ ፍርሃት ሲሆን፣ እንደገና በመከራ ስትጨነቅ በወገንና በወገን መካከል ሰላም ሲጠፋ ከተማ ከተማ ጋር ሲዋጋ ሰው ነህና እንደ ሰው እጅን መጠቆም ትጀምራል። ግማሹ ይሄ ንጉስ፣ ነው ይሄንን መከራ ያመጣብን ይላል። በአሳ ላይ እንዳያሳብቡበት የተረከበው መንግስት እርስ በርሱ የሚባላ ነት የከፋፈለው አንዱ አንዱን የማይወድ ወገን ከወገን ጋር የሚጣላ ሀገር ከሀገር ጋር የሚጣላ ህዝብ ነው የተረከበው። ችግሩ የንጉሱ ነው እንዴ? አረ መልሱልኝ። ችግሩ የንጉሱ ነው እንዳትሎ ቀድሞውም ፕሮብሌሙ አላቸው። እሺ፣ ፕሮብሌሙ ንጉሱ ሲነግስ የገደቀ ጠማማ መንግስት ሲበጣ ምንም አልሆነም እንዳይሉ፣ ችግሩ የንጉሱ አይደለም፣ ችግሩ የማንም አይደለም። የማን ነው ስትሉ የራሱ የህዝቡ ነው። ለምን የህዝቡ ችግሩ ሆነ? የእግዚአብሔር ትልቁ ፕሮግራም አሁን በሁለተኛ ዜና ምዕራፍ 15 ቁጥር 19 ላይ እንዳየነው በአሳ ዘመኑ ሁሉ የሚመጣውን ሰላም ነው። ሰላምን የማይፈልግ ህዝብ የለም። ሰላምን የሃይማኖት ተቋሞች ይፈልጋሉ። ሰላምን ሁሉም የከተማ ነዋሪ ይፈልጋል። ሰላምን፣ አንድነትን፣ ተረጋግቶ መኖርን የማይፈልግ ሽማግሌ የለም፣ የማይፈልግ ወጣት የለም፣ የማይፈልግ ህጻናት የለም። እውነት ነው፣ ሰላም ያስፈልጋል። ግን ይህ ሰልፍ እንዳይሆን በግዛታቸው ዘመን ነገስታቶች ሰላም ሆኖ የረፍት ነገር እንዲሆን እግዚአብሔር በዚህ ክፍል ያስተምረናል። የጌታ ስም ይ አሳ እስከ ነገሰበት እስከ ሰላሳ አምስተኛ አመት ድረስ ሰልፍ አልነበረ ሚስጥሩ ምንድን ነው? የተረከበው ህዝብ የእርስ በርሱ የሚባላ ህዝብ ነው። ዘረኛ ነው። አንዱ በአንዱ ላይ የሚጠቋቆም ነው። መነካከስ ነው። ወገን ከወገን ጋራ የሚደማማ ነው። ጎረቤት ከጎረቤት ጋር የማይስማማ ነው። የሚነካከስ ነው። ግን ምንድን ነው በአሳ ዘመን ሰልፍ ያልነበረበት? አሳ ይህንን ነገር ያስተካከለበት። አሳ ንጉሥ ነው። ያስተካ የተስተካከለበት ነገር ምንድነው? አሳ ያስተካከለበት፣ ለኢትዮጵያ ይጠቅማል። ሃሌሉያ! ለቤተ ክርስቲያን ይጠቅማል። አሳ ያስተካከለበት የእግዚአብሔር ቃል ኢንተርናሽናል የሆነ የእግዚአብሔር ኢንስፓይሬሽን ስለሆነ ከእግዚአብሔር መንፈስ ውስጥ የወጣ ቃል ስለሆነ ለዓለም ሁሉ ይጠቅማል። ሃሌሉያ! ለእስራኤል ይጠቅማል። አሜን። ለኢራን ይጠቅማል። ለጋዛ ይጠቅማል። ይጠቅማል፣ ምክንያቱም አሁን ወገን ተወገን ጋር እየተዋጋበት ያለ ዘመን ነው። ሰው ወደ እግዚአብሔር ቢመለስ በንግስና ዘመን በሀገራቸው በአገራቸው ላይ ሰላም ይሆን አራሜ ሰላም ይሆን። የእግዚአብሔር ቃል መንገዱን አሳይቶናል፣ ጥበቡን አሳይቶናል፣ የቃሉን ትምህርት አሳይቶናል፣ የቃሉን በር አሳይቶናል። መኖር የሚችል መስማት የሚችል ትውልድ፣ መስማት የሚችል መንግስት፣ ሀገር ካለ ትውልድ ካለ የሃይማኖት መሪዎች ካሉ እግዚአብሔር ሀገራችንን ይታደጋል። ሃሌሎያ ክብር ሁሉ ለኢየሱስ ይሁን። በነገስክበት አመት ሁሉ ሰልፍ አለ ወይስ የለም? በእግዚአብሔር ቃል ላይ የተረከበው መንግስት ሰላም ያለው የተረጋጋ ምርጫ የሚያምን እጅ አውጥቶ የሚል ነው እንዴ አይደለም፣ የሚባላ ህዝብ ነው። አንዱ ከአንዱ ጋር ነው፣ ጎረቤት ከጎረቤት ጋር ነው፣ ሀገር ከሀገር ወገን ከወገን ጋር ለሚወጣው ሰላም አልነበረው ማንም ሰው ደግሞ ያውቃል። አሁን እኮ ወጥቶ መግባት ራሱ ጭንቅ ነው ይላል። ግን እግዚአብሔር ቃል የለው አሳ በነገሰበት ዘመን ያነብ ህዝብ ስ ህዝብ ወገን ከሆን ለሚወጣው ለሚገባው በጽኑ መከራ ይጨነቁ ነበር፣ ፍርሃት ነበር፣ ጭንቅ ነበር። በመጀመሪያ በምድሪቱ ላይ ለአሳ ትልቅ ምን የሆነው እረፍት የሆነለት በረከት የ የሆነለት መከናወን፣ የሆነለት መሳካት፣ የሆነለት በመንፈስ ቅዱስ አማካኝነት የመጣው መልእክት ነው። በመንፈስ ቅዱስ አማካኝነት የሚመጡ መልእክቶች የተቀበለ መንግስት፣ የተቀበለ አብያተ ክርስቲያናት በመንፈስ ቅዱስ አማካኝነት የሚመጣውን መልእክት የተቀበለ አማኝ መሪ፣ ህዝብ፣ ቤተሰብ፣ ሀገር ካለ በኛ ዘመን፣ እኛ ባለንበት ዘመን፣ እኛ በምንኖርበት ዘመን መንግስታችን በሚገዛበት ዘመን ሰላም ይሆናል። ሃሌሉያ! ጦር አይሆንም፣ ሰልፍ አይሆንም። የጌታ ስም ይባል። የአሳ ትልቁ ልብ ምንድን ነው ብትሉ፣ የእግዚአብሔር መንፈስ በዖዴድ ልጅ በዘካርያስ ላይ ሆነ ቁጥር አንድ ላይ አሳንም ሊገናኘው ወጣ። አሳንም ተገናኘው። አሳም የነቢዩን የዖዴድ ድምፅ በሰማ ጊዜ ልቡ ጸና። ቀጥታ በእስራኤል ላይ ያሉ ጸያፍ ነገሮችን አስወገደ። እርኩሳን የሆኑ መሠዊያዎችን አባረረ። በምድሪቱ ላይ ያሉትን ክፉ ነገሮች ሁሉ አስወገደ። ምላሽ ለመንፈስ ቅዱስ ሰጠ። የጌታ ስም ይባል። ክብር ላይ ኢየሱስ። መጀመሪያ ሕዝቡን መለማመጥ አይደለም። የሕዝቡን ባህሪ ማምጣት አይደለም። የሕዝቡን መብት መጠበቅ አይደለም። የመጣልህን ትክክለኛ መልእክትና ድምፅ መስማት ነው። ማመረር ላይ ያላችሁ ሰዎች የመንፈስ ቅዱስ አማካ ዳኝነት የሚመጡ ድምጾችን ዛሬ ስሙ። ለሀገራችን ሰላም ይሆናል፣ ለቤተ ክርስቲያን ሰላም ይሆናል። እንዲ አልፎ ተርፎ እኮ ወገን ተወገን ጋ መጋጨት ብቻ ይምሰል ቤተ ክርስቲያን ተቤተ ክርስቲያን ጋር ይባላል። እውነት ነው። እሺ ሀገር ከሀገር ጋ ብቻ ይምሰል አማኝ ከአማኝ ጋር። ወገኖች በዘመናት መካከል የእግዚአብሔር ቃል በግልጽ መጥቷል። በአንደኛ ጢሞቴዎስ ምዕራፍ አራት ከአንድ እስከ ሁለት ለሄዳችሁ ስትመለከቱ መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚስቱ መናፍስትና በውሸተኛ ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ሰዎች መጋባትን ይከለክላሉ፣ ይላል አንደኛ ጢሞቴዎስ ምዕራፍ አራት አንድና ሁለት። መንፈስ በኋለኛው ዘመን በግልጥ ሲናገር የነበረበት በጳውሎስ ዘመን ላይ ነው። አሁን እያየን ያለ ነው። ጳውሎስ በነበረበት ዘመን ለልጁ ለጢሞቴዎስ እያስተላለፈ የነበረው መልእክት መንፈስ በኋለኛው ዘመን በግልጥ ይናገር ነበር። ሃሌሉያ! አሁንም የኋለኛ ኋለኛ ዘመን ነን። መንፈስ በኋለኛው ዘመን በዚህ ምድር በግልጥ ይናገራል። ክብር ለኢየሱስ ይሁን። መንፈስ በኋለኛው ዘመን በግልጽ ሲናገር ሐዋርያው ጳውሎስ ለጢሞቴዎስ ያስተላለፈው አንዱ መልእክት ምን ነበረ? ባንደኛ ጢሞቴዎስ ምዕራፍ ሁለት ላይ ሄዳችሁ ምን አለ? ከተማችሁ ጸጥና ዝግ ብላ መኖር እንድትችል አላለ? ስለ መንግስታት ስለዛን ስለ ነገሥታት፣ ስለ መኳንንት፣ ስለ ገዢዎች ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ በፊት አዛለሁ። ይህ ትእዛዝ የተሰጣት ለቤተ ክርስቲያን ነው። የከተከማክ ሰላም የሀገር ሰላም የምድር ሰላም በወሬ አይመጣም። ተቃዋሚ ፓርቲ በመሆን አይመጣም። የሀገር ሰላም የሚመጣው በመንበርከክ ነው፣ በመጸለይ ነው። ቁርጥሩ ኢየሱስ ጌታ ተንበርከክ። የጸሎት የጾም ሰው ሁን። የወሬ ሰው አቱን። የሚያማ ሰው አቱን። እግዚአብሔር የተናገረ መንፈስ በኋለኛው በግልጥ የተናገረበት ዘመን ወደኛቱን ሀሜተኛቱን ንጉስን አትማ ቢሰጥ የማትመራውን መንግስት ታማለ። ሀሜተኛ ነ ንስሓ መግባት ይገባል። ቢሰጣቸው ሊመሩ የማይችሉ ቢሰጣቸው ሊመክሩ የማይችሉትን ቤተ ክርስቲያን ያማሉ። የቤተ ክርስቲያን መሪዎች ያማሉ። ከማማት ውጣ። ያልተሰጠን ስራ ውስጥ ገብተ አትሸቅት። መንፈስ በኋለኛው በግልጥ በጳውሎስ ሐዋርያው ላይ በእምነት አባቶቻችን የተላለፈልን አንዱ መልእክት ሽቀጣ አይደለም፣ እውነት ነው። ከተማ ጸጥና ዝግ ብላ ትኖር ዘንድ፣ ሀገር ምድር ሰላም ይሆን ዘንድ ምንም አድርግ አልተባልክም። የልመና የምልጃ የጥያቄ ጸሎት በእግዚአብሔር ፊት እያቀረብክ ስለ ነገሥታት ጸልይ፣ ስለ መኳንንት ትጸልይ። በሮሜ ምዕራፍ 13 ላይ ሐዋርያው ጳውሎስ በማይመቸው በሮም ሀገር ላይ እያለ የጻፈውን ደብዳቤ አስብ። የሚመች መንግሥት ኖሮት አይደለም ያን ደብዳቤ የጻፈው፣ የእግዚአብሔርን ቃል ሪስፔክት አድርጎ ነው። ማንም የሚሾም በማን ነው? የሚሾሙ የመንግሥትን ሥርዓትና የሚቃወም የእግዚአብሔርን ሕግና ስርዓት ይቃወማል። ለምን? እግዚአብሔር የሾመው ነው። አንተ ተቃውመህ እንደ ነቢይ እኮ የእግዚአብሔርን ስርዓት አታመጣልንም። ሰዎች ተቃውመው የእግዚአብሔርን ስርዓት እኮ አያመጡልንም። የሚያመጡላችሁ የራሳቸውን፣ የአጋንንትን፣ የዚህ ምድርን፣ የዓለምን ስርዓት ሊያመጡብህ እኮ ነው የሚቃወሙት። እግዚአብሔር ያስቀመጠውን ግን እግዚአብሔር ስርዓት ይሰጠዋል። በመንግስት ስርዓት ላይ ስትቃወም የእግዚአብሔርን ስርዓት ይቃወማለ የሚቃወሙትም ፍርድን ይቀበላሉ፣ ይላል። ተፈርዶባቸው ለምድር ፍርድ የሚያመጡ ዘመን አሉ። ለምን መንፈስ በኋለኛው ዘመን በግልጥ የተናገረውን የማይሰሙ ጆሮዎች አሉ። እየሰሙ የማይሰሙ አሉ። እያዩ የማያዩ አሉ። ከነዚህ ተጠበቁ። ኢየሱስ ጌታ የምናገር እግዚአብሔርን ቃል ክብር ለኢየሱስ ይሁን። ሃሌሉያ! እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል አምላክ የሚያስፈራ በፍርድ የማያደላ መማለጃን የማይቀበል ነውና፣ እናንተ የልባችሁን ሸለፈት ግረዙ፣ ከእንግዲህ ወዲህ አንተም አንገተ ደንዳና አትሁን ይላል የእግዚአብሔር ቃል በዘዳግም ምዕራፍ 10 ቁጥር 16ና 17።